አምስት ሺህ ዶላርም አንድ ዶላርም መቶ ዶላርም አልሰጠም። አምስት ሺህ ዶላር አይደለም፣ ዛሬ መቶ ዶላር በጣም እንደ ድሮ ዝም ብለው እንደምታገኝበት። ስለዚህ ያ እና ምን ምን ልልሽ መሰለሽ መርዳቱ ገንዘብ የሚሰጠው እግዚአብሔር ነው። ስራሽን ይባርካል፣ አእምሮሽን ይባርካል፣ ጤናሽን ይባርካል። ከዛ በኋላ እግዚአብሔር የሚያስደሰው ነገር ምንድን ነው? ለድሃ የሰጠን የሰጠ ለእግዚአብሔር አበደረ ነው። አሁን እግዚአብሔር ጋር ብዙ ያበደርኩት ብር አለ፣ ብድር አለው እግዚአብሔር ጋር ብድር አለበት። ለምን? ለድሃ ነው የሰጠው። ስለዚህ መጽሐፍ ቅዱስ የሚናገረው ለድሃ የሰጠ ለእግዚአብሔር አበደረ ይላል። ስለዚህ እግዚአብሔር ስተይቁ ብድር አብድር ያለው ክፈለኝ ነው። ለምን የእግዚአብሔር ቃል ነው የሚለው። እኔ አይደል ነው የምለው። የእግዚአብሔር ቃል ለደሃ የሰጠ ለእግዚአብሔር አበደረ ነው የሚለው። ስለዚህ እሱ ደግሞ ያንን ብድራት ደግሞ ይከፍልሻል። አሁን እኔ ለራሴንም ለማሳየት አደለም፣ የሆነ ሾፍም አደለም። እንዳለኝም ለማሳየት ለማሳየት እንዳለኝ ለማሳየት ሾፍ ማድረግ ማለት የተለያዩ አሁን ለምሳሌ ማያሚ ቢሄድ በጣም ዴንጀሪ ስመጥር ሬስቶራንቶች አሉ። የነ ክርስቲያን ዲወር፣ የነ ጉጂ፣ የነ ቨርሳች ምናምን ሬስቶራንቶች አሉ። አንድ ጁስ፣ አንድ ማኪያቶ ጥጥተሽ ሁለት መቶ ዶላር ምናምን ቁጭ ብዬ እንደዚህ ላይቭ ቁጭ ብዬ ይንትን እያልኩ እስቲ ማኪያቶ አምጡ፣ ይኸው ዛሬ እንደዚህ ነኝ ምናምን ልብስ ለብሽ እንደዚህ ብዬ ብሰራ ሰው ዋው ምናምን ይላል። ከዚህ ማያሚ ዝም ብዬ ፕራይቬት ጀት ተከራይቼ አስራ አምስት ሺ ሀያ ሺ ዶላር ከፍዬ በፕራይቬት ጄንት ዛሬ ማያሚ ነኝ ምናምን ሰው በቃ ዋው ምናምን እያለ አብጣር ነው እያለ ጥቅም የለው። በደሀ ላይ መመሳደግ አብዛኛው እኛ ዘጠና ፐርሰንት ሰማኒያ ፐርሰንት ድሆች ነው። ሁላችንም የተወሰነ ፐርሰንት ነው ያለው ገንዘብ። ስለዚህ በዛ ደሀ ላይ መመሳደግ ምንም ጥቅም የለው። ጥቅም ያለው ምንድን ነው የተራበን ስታበይ

የሰው ልጅ መልካም ነገር ዝም ብለሽ ስታወሪበት እየተለወጠ ይመጣል። ሳያቀው የስድብ እርግማን፣ ጥላቻ ገብቶበት አለ ያሰው እየተለወጠ ያኛው ደግሞ ድንጋዩን እየለቀመ አጥር ይሰራል። ያ የወረወረበት ያኛው መልስ አይሰጥም። ድንጋዩን እየለቀመ እየለቀመ እየለቀመ ብሎኬት እያደረገ ግንብ ገንብቶ ጨረስ። ከዛ ሰዎች እሱ እንደዛ እየሰደበ አንተ ለመመልስ አልስተውም። ስም እሱም የአባቱ ስራ ሰራ እኔም የአባቴ ስራ ሰራዋል። እሱ የአባቱ ስራ ማዋረድና መሳደብ ማንቋሸሽ ነዋል። እኔ ደግሞ የአባቴ ስራ መገንባት፣ ማሳመር፣ ማበጀት ነው። ስለዚህ የእሱን እርግማ አይገባት ሲገባት እኮ ነው። እና ስደቦች እያነሰው እኔ ቸው ልጆች መሆን የለብንም። እነሱ የአባቶቻቸው ልጆች ናቸው። አባትየው በሚያዛቸው መሰረት ነው የሚሄዱት። ይሄ እኛ ደግሞ የአባታችንን ስራ ነው እኔ የእግዚአብሔርን እግዚአብሔርን ነው የምከተለው። እግዚአብሔር የምከተለው ማለት እግዚአብሔርን ነው እንጂ የሆነ እግዚአብሔር ተብሎ አንዳንድ ሰዎች እግዚአብሔር እንከተላለን ብሎ ሌላ እግዚአብሔር አላቸው። ሌላ ሌላ እግዚአብሔር አላቸው አን ርስዚና የሆን ማኛ የሰነይተቀበለ ጊዜ የተናገርከው ንግግር ለዛ ነበር። ምን አከ መሰለ አንተ እግዚአብሔር የሚወደውን ስራ ስራ እግዚአብሔር የሚፈልገውን ስራ

ለምሳሌ እንዴት መሰለሽ፣ እኔ መስሎ አለ እግዚአብሔር ማወቅ ማለት ለምሳሌ አሁን ጂጂን ማወቅና ስለ ጂጂ ማወቅ ይለያየ። አሁን ጂጂን ልጅ ሳምሪ አንቺን የምትገልጽበት መንገድና እኔ አንቺን የምገልጽበት መንገድ ይለያየ። እሷ በደንብ ታውቅሻለች፣ እኔ ደግሞ ስለ አንቺ ነው የማውቀው። እሷ አንቺን ነው የምታውቀው፣ እኔ ስለ አንቺ ነው የማውቀው። ስለ አንቺ የማውቀው ምንድነው? ሰዎች አወሩት ነው የሆነ ሰው ያሉት ሰው የራሱን ድምፅ አምጥቶ የሰጠውን እሱን እቀበልና ራሴ ደግሞ አብግሬድ አድርጌ አወረዋል በሚመቸኝ መልኩ ሌላ ሰው አወራል። እሷስ ትክክለኛዋ ጂጂ ማን እንደሆነች ነው ምታዋል። ስለዚህ እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ ይለያዩ። እግዚአብሔርን ስታጩ ሳምሶን ወይ ዮናስ እግዚአብሔር ወደ ነነዌ ሂድና ምልክት ተናገር ትንቢት ተናገር ሲለው ያውቀው ስለነበረ እግዚአብሔርም የምህረት አምላክ መሆኑን ያውቅ ነበር። እኔ ሂዶ እሱ ነነዌ በሶስት ቀን ትገለበጣለች ብለህ ንገራቸው ብሎታል። እሱ ዮናስ የፈለገው እንድትገለበጥ ነው። እግዚአብሔር ደግሞ እነሱ ተመልሰው ነሳ ከገቡ እንደሚተው ያውቃል። እኔን ለምን ውሸታም ታደርገኛለህ? አንተ የምህረት አምላክ ነህ። አንተ ትራራለህ። ስለዚህ እኔ እንጂ የተናገረህ ውሸት አበባላ ነው። እሱ ስለ ስሙ ነው የተጨነቀ። አይሽ እግዚአብሔርን ያውቃል። ስለዚህ እግዚአብሔርን ማወቅና ስለእግዚአብሔር ማወቅ ስለሚለያይ ብዙዎች ስለእግዚአብሔር ነው እንጂ የሚያውቁት እግዚአብሔርን አያውቁት። እግዚአብሔርን የሚያውቀው ሰው አይሳደብም። እግዚአብሔርን የሚያውቀው ሰው አይራገምም። እግዚአብሔርን የሚያውቀው ሰው ውሸት፣ እነዚህ ነገሮችን አያደርግም። እግዚአብሔርን ስለእግዚአብሔር የሚያውቀው ሰው ግን በሰሚ ሰሚ ስለሆነ የሰማው ምን አይነት እግዚአብሔር እያመለከ እንደሆነ አቅ እግዚአብሔር ሲገባሽ፣ ደግነት ታበሻለሽ። እሱም ብቻ ነው ምሳሌ የምታደርግ በነገሮች ሁሉ እግዚአብሔርን ብቻ ነው የምትሰግድ። ምንም ነገር ቢመጣብሽ አለት አድርገሽ ወይ ደግሞ እኔ አለኝ ብለሽ የምታውሩ እግዚአብሔር እኔያው ማም ነው፣ ወይ ደግሞ አለኝ ብዬ የምንመካበት እግዚአብሔር ነው። አሁን አንድ ጊዜ ምሳ ጋበዘኝ። አሁን እግዚአብሔር ምሳ ጋበዘኝ ብሏል ብሎ ሶሻል ሚዲያ ላይ ተቆርጦ ይወራ ነበር። ምሳ ምሳ ጋበዘኝ ስል በምን አይነት ሲቹዌሽን ውስጥ ሆኜ ምሳ ጋበዘኝ እንዳልኩህ። አሁን ለምሳሌ ለም ያለ ምድረበዳ ላይ እየተጓዘ ያነሰው ጸለይ እግዚአብሔር ጋር ምን ብሎ ተሰብስቦባቸው ሊገደል አራት መቶ ሺህ ብር ይፈልጋሉ። ብዙ ጊዜ ለመንኩ ሰው አሉ። ብዙ ቦታ ተመላለሱ እርዳታ የሚያሰባስቡት። ከዛ ሰሜን የለሽ ማርያም ማርያም ብዬ የመጣሁት አሉ። መጡ እኔ ጋ አስገባዋቸው። የልጃቸውን ፎቶ እያለቀሱ ልጄ ሊቢያ ላይ ሊገደልብኝ ነዋል። አባት አባቴ ነው ሞቷል፣ እኔን ለመርዳት ብሎ ወጥቶ፣ ልጄ ሊታረድብኝ ነዋል አሉ። ስንት ብር ነው የፈለጉት አልኳቸው። አራት መቶ ምን ብለው አገናኝ ብለው። ስለዚህ መስገን ያለበት የለበትም እሷ እንደዚህ አደረገች፣ ሲያመሰግኑ ሰምቻለሁ። ምን ብለው ፎቶ ስዕል ስር ቆመ ልመና የሰምተሻል ብሎ ፎቶ ቪዲዮ ደርሶላል። እያመሰግኑ አይቻቸዋል፣ ሲያመሰግኑ። አይ ከዛ ፍራኦልን ደግሞ እግዚአብሔር ይባርከዋል። ስለዚህ የለመን ነው፣ ለመነን መልስ የሰጠን እግዚአብሔር እንጂ የሰው ልጅ፣ የሰው ልጅ ነው ጌታ ኢየሱስ ክርስቶስ። ብልጥ እንደ እርግብ የዋ ሁኗል። ሁለቱም እናንተ ልብ ውስጥ አለ ማለት እኮ ነው። ሁለቱንም ናችሁ እያለ እኮ ነው። እንደ እባብ ብልቶች እንደ እርግብ የዋ የዋሁኗል ሁለቱም የእባብነት መርዙ ራሱ እናንተ ውስጥ አለ ማለት ነው። መርዝ መርዝ መጥፋት ከፈለጋችሁ መርዝ ትፈት ነው። ስለዚህ የዋ መሆን ያለባችሁ እንደ እርግቡ ነው። ግን ቤቱ ማመዘን አለበት። ብልጥ ነው ማለቱ። ስማ ሆኑ እያለ ነው። ነገር ግን መርዙም ደግሞ አለ ነው የእባብ የእባብ መርዙም አለው ሳይሆን። ስለዚህ አንዳንድ ሰው መርዝነቱን አብዝቶ እንደ እባብ መርዝ ተፈጽሞ ይናደፋል። አንዳንድ ሰው ደግሞ የርግቧን የዋህነት ይዞ በየዋህነቱ ይጠቀሙ። ለምን እናንተ እግዚአብሔር መንፈስ በጣም ነው። እግዚአብሔርን ማምነው እግዚአብሔርን ሳምነው እስከጥግ ድረስ ነው ማምነው ሳምነው። እስኬን ላይ እንደተጻፈው እስኬን ላይ ምን አለ? ምን ታያለህ ሲለው፣ የደረቁ አጥንቶች አሉ። የደረቁ አጥንቶች ሲለው፣ እነዚህ የደረቁ አጥንቶች ህይወት ይዘራሉ፣ ስጋ ለብሳችኋለ ሲል እንዴት ነው አላለው እንጂ በደረቀ ነገር ላይ በደረቀ ምንም ነገር ስጋ በሌለው በተሰባበረ አጥንት ላይ እግዚአብሔር ይመጣል፣ ስጋ ይለብሳሉ ሲሉ አንተ ታውቃለህ ነው እንጂ። እንዴት የእኛ ሰው እንደ ክርክር ይጀምራል እዛ ተላልፎ ይሄዳል ከእግዚአብሔር ጋር እሺ ግን እግዚአብሔር የሚፈልገው ምን አይነት ልብ ነው የሚሰማ የሚያደምጠውና በየዋህነት የሚከተሉና እግዚአብሔር ላይ ረቶ በእምነት የሚቆመውን እግዚአብሔር ማነጋገር ለምሳሌ አሜሪካ ሀገር መጥተሽ የኢትዮጵያ ሁለት መቶ ብር ይዘሽ ሄደሽ

እግዚአብሔርን እምነት ብቻ ነው ማመን ነው። ማመን ሲባል ደግሞ ልክ እንደዛ አጥንቱ ላይ ስጋ የሌለበት አጥንት ላይ ለምሳሌ አላዛር ሞቷል። ከተከበረ ሶስት ሰኑ ታሟል ሲባል ጌታ ኢየሱስ ክርስቶስ ሰምቶ ነበር። ታሟል ሲባል ተሰምቷል። ግን ኦኬ ምናምን ጉዳይ ስላለበት ዘገየ በጣም ዘገየ ከዛ ሲመጣ እህቱ ማርያም አሁንማ አለች አበሻ ትመስለኛለች እሷ አሁንማ ዘገየ አለች እንዴት ይላል ዘገየ አሁንማ ተቀበረ ኦልሬዲ ሽቷል አለች ጌታ ኢየሱስ ክርስቶስ ያለቀሰው ስለ አላዛር ሞት አይደለም ሊያስመሰው ነው ለምን ያለቀሰው በእሷ እምነት ነው ያለቀሰው እምነቷ ምን ያህል ልን እንደሆነ አየን። አዝኖን ራርቶናት ነው ያለቀሰ። እናት እንጂ ለአላዛር አለ ያለቀሰ? አላዛርን ማ ኦሬዲ ሊያስነሳው መጥቷል፣ ለምን ያለቅሳል? ግን የእሷ እምነት መላላት፣ እሱን አለማወቋ፣ የእግዚአብሔርን ፓወር አለማወቋ፣ ጥሩ ሆና አብራው የወጣች የገባች፣ እሱን አለማወቋ አሳዝኖት አለቀስ ስለዚህ ሄዶ ምንድን ያለ ድንጋዩን አንሷል፣ የጫናችሁበትን ነገር አንሷል። አላዛር ና ነው ያለው። ሌላ ምንም ያለ አላዛር፣ ከዛ ያሰራችሁበትን ነገር ፍቷል። ሐበሻ ቢሆን በዛ ቦታ ላይ ቁጭ ያለው የእኛ ሰው ቢሆን አዲንግ ማሽን ይዞበት ነው የሚመጣው። አዲንግ ማሽን ይዞበት ይመጣና ለምሳሌ ላል ጌታ ኖ ኖኖ እና አልጠራውም ይላል። እንደው አንፈታም፣ ዲንኪሁንም አናነሳም። ለምን እራሳን ሰው ከፈለክ እኔ መዋረድ አልፈልግም። ውሸታ መባል አልፈልግም። እግዚአብሔር ጋር ግብ ግብ የሚይዝዝ ነው። ለዛ ነው ምድራችን ያልተባረከችው እግዚአብሔርን በልባች እግዚአብሔርን ብዙ ሰው ብዙ ሰው በአፉ ይናገረዋል እንጂ በልቡ ገለውታል። ብዙ ሰው እኛ እግዚአብሔርን በአንድ በታችን ላይ አለ፣ ካራክተራችን ላይ አለ፣ አይ ስንለብስ ቤተክርስቲያን ስንሄድ ትህትናችን ምናምናል። ልባችን ላይ ግን እግዚአብሔር ሞቷል። በምን ሲባል በጥላቻ ሞቷል፣ በስድብ ሞቷል፣ በእርግማን ሞቷል ወንድማችንን በመጥናት ሞቷል። መተት በማድረግ ሞቷል። በብዙ ነገር እግዚአብሔር በሚጸየፍባቸው ነገር እግዚአብሔር ልባችን ገለነዋል፣ ገለነው። በካራክተር ግን ይዘነዋል። ካራክተራችን ውጭ ላይ የሚታየው የእግዚአብሔር ሰው ምንባለ። ተስማማላችሁ? እኔ ሃይማኖታችን አንድ ባይሆንም፣ ንግግሩ ላይ ግን ኮንቴክስቱ፣ ንግግሩ ላይ ግን ጌታውን ገሏለ ይላል፣ ሞቷል ይላል። አይባልም ፍራኦል የሚባለው እኛ ልባችን ሞቷል በል ፈጣሪክን ሳይሆን ልባችን ሞቷል እምነት የለንም በል እንጂ ፈጣሪን ገለነዋል አትበል። እግዚአብሔር አብሮት የሚሰራ ልብ ነው። እግዚአብሔር ቤትኛውም ዝቅታም ቢሆን ከፍታ የሚያመልከውም የትኛውም ሰልፍ ነ አሁን እኔ ብዙ ሰልፍ ይመጣብኛል፣ ስድብ ይመጣብኛል፣ ዛቻ ይመጣብኛል፣ ምን ይመጣብኛል፣ ነጥሮ ይመለሳል እንጂ አይነካኝ። ለምንድን ነው የማይነካኝ? ስትይ የእግዚአብሔር አጥር አለ። ኮንክሪት የሆነ ኦሬዲ፣ በእኔና በጠላቶች መሀል ላይ ኮንክሪት አለ። ምን አይነት ኮንክሪት? እግዚአብሔር የሚባል እሱን አልፎ የሚነካኝ ነው። እሱ ጋር እኔ አሁን እግዚአብሔርን ልማለመልክ ቢሆን ይህኔ ሞቻል፣ ወይ ደግሞ ዘንዝነው በልቶኛል። ለምን እንደማይነካኝ ታውቂያለሽ? እግዚአብሔር በሌላ አላማ ስላለው፣ እግዚአብሔር ስለሚወደኝና ኮንክሪት ስለሆነ ሴፋን የሚነዳቸው ይጮሃሉ። አንበሳ ሊሽ ከጫካ ወደ ሰፈር መምጣት ሲጀምር ሰፈር ውስጥ ያሉ ውሾች ይጮሃሉ። ሰዋቅ ውሾቹ ግን መጮህ ይጀምራሉ። ለምን ሽተዋል? ምን እየመጣ ነው? አንበሳ እየመጣ መሆኑን ስላወቁ መጮህ ይጀምራሉ። ጨዋታቸው ራሱ ለየት ያለ ነው። ልክ አጠገባቸው ሲደርስ ጭወታቸው ይለያል። በዝምታና በፍርሃት ምናምን የሆነ ቀጭን ድምፅ ማውጣት ይጀምራል። እሽ እግዚአብሔር አብሮት ያለ ሰው ልክ እንደዛ እርምጃው፣ እንቅስቃሴ ሁሉ ውሾችን ሰፈር ውስጥ ያስቸዋል። እግዚአብሔር አብሮት ሲሰራ ጊዜ ጩኸት ይበረክታል። ብዙ ይበረክታል። ውሾች መጫው ይጀምራሉ። መንጫጫት ይጀምራል። ለምን ሲባል የአንበሳው ጉዞ ስለ